የትግራይ ክልል ፕሬዚዳንት ጽህፈት ቤት ህወሀትና የክልሉ የጸጥታ ቢሮ የፌዴራል መንግስት የፕሪቶሪያውን ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲሉ ከሰሱ። የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ ደርሷል ሲል የህክምና ማህበሩ አስታወቀ። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በህክምና ተረጋገጠ። ወደ ቀዳሚው መረጃ አልፋለሁ። የትግራይ ክልል ፕሬዚዳንት ጽህፈት ቤት ህወሀትና የክልሉ የጸጥታ ቢሮ የፌዴራል መንግስቱ የፕሪቶሪያውን ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲሉ ከሰሱ። ተቋማቱ አቶ ጌታቸው ረዳን ተጠቅሞ መንግስት ስም ማጥፋት ዘመቻ በክልሉ ተቋማት ላይ እያካሄደ ነው ሲሉ ከሰዋል። ባሳለፍነው ሳምንት መጀመሪያ ቀናት የቀድሞው የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ላይ ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና የሰላም ቢሮ ከፕሬዝዳንቱ ጽህፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮባቸዋል። የትግራይ የሰላምና የጸጥታ ቢሮ የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲሉ ተችቷል። በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት በበኩሉ አቶ ጌታቸውን የትግራይ ጊዜያዊ አስተዳደር ፕሬዚዳንት በመሆናቸው ሊያውቋቸው የቻሏቸውን ብሔራዊ ጉዳዮች ተደርገው እስከ መጨረሻው ሊጠበቁ የሚገባቸው ሚስጢሮች ለርካሽ አገልግሎት አውለውታል ሲል ተችቷል። በተመሳሳይ ህዝባዊ ወያኔ ሓርነት ትግራይ ህወሓት ግንቦ 9 ቀን 2017 ዓ ም አውጥቶት በነበረው መግለጫ የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት በመጣስ ባለስልጣናቱንና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብ በፖለቲካ ድርጅቶቹና በክልሉ ተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲል አስታውቋል። የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ ደርሷል ሲል የኢትዮጵያ ነርሶች ማህበር አስታወቀ። የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን ገልጾ ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙ በመግለጫው ጠይቋል። ማህበሩ ይህን ያለው በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ በላከው መግለጫ ነው። ማህበሩ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥም ጠይቋል። ማህበሩ በመግለጫው በአሁኑ ሰዓት እየተነሱ ያሉ የባለሙያዎችና የማህበሩ አባላት ጥያቄዎች ማለትም የተቋማት ግብዓት እጥረት መኖር፣ የደሞዝ ማነስ፣ የጥቅማጥቅም አለመኖር፣ የትምህርት እድልና የደረጃ እድገት አለማግኘት፣ የስራ ቦታ ደህንነት አለማግኘት ለረዥም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆነው የቆዩ መሆናቸውን ገልጿል። ጉዳዩ አሳሳቢ ደረጃ ላይ የደረሰ በመሆኑም ሁኔታውን መንግስት ትኩረት እንዲሰጠው ጠይቋል። የሕክምና አገልግሎት ተቋርጦ ወይንም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማቱም ሆነ የጤና ሙያተኛው ማዕከል የሆኑትን ታካሚዎች ለሞት ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ያለው ማህበሩ፣ ስራዎቹ በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞቹ የተቋማት ኃላፊዎችም ሆነ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑም ሲል ጠይቋል። ጥያቄ ጠይቃችሁኛል ወይም አስተባብራችኋል በሚል ምክንያት ብቻ በእሰር ላይ የሚገኙ ጤና ባለሙያዎች እንዲፈቱ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ ጠይቋል። ጥያቄ ያላቸው ነርሶችም ሆነ ሌሎች ሙያተኞች ለውይይት በሚዘጋጁ መድረኮች በመገኘት ጥያቄያቸውን እንዲያቀርቡና ለመፍትሄ ተባባሪ እንዲሆኑም ጠይቋል። የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ጋዛን እንቆጣጠራለን ማለታቸውን ተከትሎ እስራኤል በጋዛ አዲስ የምድር ጦርነት መክፈቷን ገለጸች። የእስራኤል መከላከያ ኃይል ቃል አቀባይ ብሪጋዴር ጀነራል ኤፊ ዴፍሬን እንደተናገሩት ዘመቻው ከዚህ ቀደም ከነበሩት ጥቃቶች በተለየ መልኩ ሐማስ እንደገና ቁጥጥር እንዳያገኝ ግዛትን በማስጠበቅ ላይ ያተኩራል ብለዋል። እየገፋ ነው። እኛን የሚያቆም የሚችል ብቸኛ ነገር የታጋቾቹ ወደ ቤታቸው መመለስ ብቻ ነው ብለዋል ባለስልጣኑ። ንጹሐን ሰዎች ወደ አስተማማኝ ቦታዎች እንደሚላኩ ገልጸዋል። እስራኤል ለሁለት ወራት ያህል ምንም አይነት የሰብአዊ እርዳታ እንዳይገባ ከከለከለች በኋላ እሁድ ዕለት ወታደራዊ ዘመቻዎችን ማስፋፋት አስፈላጊ በመሆኑ ምክንያት የጋዛ ነዋሪዎች መሰረታዊ የምግብ መጠን እንደሚያገኙ አስታውቃለች። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸውን በህክምና ተረጋገጠ። የቀድሞ ፕሬዚዳንት ጽህፈት ቤት ባወጣው መግለጫ የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው የተስፋፋ እንደሚገኝ ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንታት ባደረጉት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩኬ የካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው። ባይደንና ቤተሰቦቻቸው የህክምና አማራጮችን እየፈተሹ መሆኑን አስታውቀዋል። የቀድሞ ፕሬዚዳንት ጽህፈት ቤት ካንሰሩን ሆርሞን ሴንሲቲቭ መሆኑን አስታውቆ በህክምና በቁጥጥር ስር ሊውድ እንደሚችል ቢቢሲ የአማርኛ ዘግቧል። ባይደን ለበርካታ ዓመታት በካንሰር ላይ ለሚደረግ ጥናት እንዲሁም ምርምር በርካታ አስተዋጽኦችን አድርገዋል። እንደ አውሮፓውያን አቆጣጠር በ2022 እርሳቸውና ባለቤታቸው ካንሰር ሙንሾን ኢንሴንቲቭ የተሰኘ ድርጅት አቋቁመው በ2047 በካንሰር ምክንያት የሚሞቱ ከአራት ሚሊዮን በላይ ሰዎችን ለመከላከል የሚደረጉ ጥናትና ምርምሮችን ለመደገፍ ሲሰሩ ቆይተዋል። ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት ነበር። የአሜሪካ የካንሰር ሶሳይቲ የበላይ ኃላፊና ና የፕሮስቴት ካንሰር ባለሙያ የሆኑት ዶክተር ዊሊያም ዱዋት ይፋ በሆነው የባይደን ምርመራ ውጤት መሰረት ያለባቸው ካንሰር በባህሪም በፍጥነት የሚስፋፋ ነው ብለዋል። በአጠቃላይ ካንሰር ወደ አጥንት የተዛመተ ከሆነ የሚድን ነው ብለን አናምንም ብለዋል ዶክተር ዳሁት። ሰዎች ካንሰር እንዳለባቸው ከታወቀ በኋላ በርካታ ዓመታት ይኖራሉም ብለዋል ዶክተር ዳሁት። እንደ ቀድሞው ፕሬዚዳንት ያለ ምርመራ የተደረገለት ግለሰብ ምልክቶቹን ለመቀነስና ካንሰር ያለባቸውን ሕዋሶች እድገት አዝጋሚ ለማድረግ ሆርሞን ቴራፒ ሊታዘዝለት እንደሚችል ጠቅሰዋል። እኔ ስትልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።